ሁላዊት ዛሬም በኖላዊት መጥቻለሁ ማለት ነው። ሀናና እርግብ እየተፋጠጡ ነው ማለት ነው። አምጪ፣ ታሪኬን ታመጫለሽ፣ አታመጭም፣ ያዥኝ፣ ልቀቂኝ እንግዲህ እየተፈካከሩ ግብ ግብ ተፈጥሯል ማለት ነው። ሀና አነቀቻት ማ እርግብ እርግብን አነቀቻት ማ ሀና እስበሳቸው የተናነቁ ነው ማለት ነው። እንግዲህ ይህን ይመስላል ማለት ነው ምስሉ ላይ እንደምናያቸው የሀናም አባት መጥቷል ማለት ነው። በቅርብ ቀን የምናያቸው ይሆናል። የምርመራ ውጤቱ ሊስተካከል መጥቷል። ሰላም ጤና ይስጥልኝ፣ ወደ ቤተሰቦቼ ዛሬ ደግሞ ኖላዊ ትንጅላቸው መጥቻለሁ። እንግዲህ የሀናና የእርግብ ጉዳይ እንደቀጠለ ነው ታሪካቸው ያላቸውን ታሪኳን የወሰደችባት እርግብ ነች ማለት ነው። ፎቶዋን እና መስቀሏን ወስድ አባታለች ማለት ነው። አባታቸውም መቷል ማለት ነው። ሰላም እሱም ልክ ሲገባ ያገኘው ሀናን ነበር ማለት ነው። ሀናን ደግሞ ልጄ አንቺ ነሽ ልጄ ብሎ ሰላም እያላቸውን እያላት ነበር ማለት ነው። አጋጣሚ ሆኖ ደግሞ በሩን ስከፍት እርግብ ከበር እየመጣ ነበር ማለት ነው። እርግብን ሲያይ እሷም ልክ እየተሳሳሙ ስታያቸው ሰላም ሲላት ሀናን ሲያቆል ማምጣት አባቷ ስታይ ቀንታ ማዳመጥ ጀመረ። መጥበቅ ውስጥ ገብታ ሀናን እየመሳደብ ትጀምራለች ማለት ነው። ሀናም ደግሞ እቃህንን ያስገባል አለው። እስካሁን አልተነሱም እንዴት ልጆችም ይላታል ማለት ነው። አዎ አልተነሱም። ሜላትም አልተነሳችም። ወደ ክላሷ ይሄዳል። አስራ ስምንት ዓመት ማለት ቀላል አይደለም። ከፍ እያለ ያወራል ማለት ነው። ከሜላት ከሜላትም አይኔ ነው ወይስ በእውኔ ነው? ተኝቼ ነው እያልች ነበር ማለት ነው። እንግዲህ ሜላት ባሏ የልጆቹ አባት መጥቷል ማለት ነው። እሱም ግራ ተጋብቷል ማለት ነው። እሷ ሀና ላይ አሁን ላይ ሜላት እየጮኸችባት ነው ማለት ነው። እሱም ደግሞ አባታቸውም ደግሞ እባክሽ አትጮይባት፣ እኔን ያዘዝኳት ለምን ትጮይባት አለች እንደ ሰራተኛነቷ ማክበር አለብሽ፣ ነገም ደግሞ ልጅሽ ልትሆን ትችላለች ሲላት እንዴት እንደዚህ ትለኛለ ብላ ያዙ ይልቀቁ ይጓትላለች ወይዘሮ ሜላት ማለት ነው። አሁን እርግ ምግብ እንግዲህ ግብ ግብ ተፈጥሮ አንገቷን አንቃ ወርውራ ወደመሳቢያው ጋ ጋር አጋኤታ ትሄዳለች ማለት ነው። ጀግና ናት ማለት ነው። ሀንዬ የሀንዬን ታሪክ ስለወሰደች የምታሸንፍ መስሏት ነበረ። በዛ ላይ ደግሞ ታቃጥላለች ማለት ነው። ሰላምም ደግሞ አልፈቀደችም እርግብ እንድትሆን አልፈቅድም ማለት ነው። እንግዲህ የሰላም ወንድም መጥበቅ ውስጥ ገብቶ ከሀና ጋር እያወራ ነበር ማለት ነው። ከኔና ከእርግብ ማንኛችን እህቶች ብንሆን ትመርጣለች ትለዋለች ማለት ነው። እሱም የመለሰው መልስ እግዚአብሔር ካለ ሁለታቸውን ቢሰጠ ብዬ እመኛለሁ መወለድ ቋንቋ ነው ይላታል። እሱን ለሀኒ ለርግብ ነው ማለት ያለብት ትለዋለች፣ እሷን ማለት ነው። በአሁኑ ሰዓት ላይ እንግዲህ የነ ሚላት እንደዚሁም የርግብና የሀና ታሪክ ገና ውጤታቸው አልተመለሰም ማለት ነው። ምርመራው እንደቀጠለ ነው። የሀናም አባት ከሌላ ሀገር መጥ አብሮ እንትን እያለ አብሮ ልጁ የናት ወይስ አይደለችም የሚለውን እያረጋገጠ ነው ማለት ነው። ሀናና ሰላምም እያወሩበት ነበር ይህን ታሪክ። እንግዲህ አባቴንም እያሳከምኩ ነው። ለዛም ስለሆነ ተመላላሽ ነው እምሰራው ትላለች። አናም ለሱ ለአባቷ አባት ተብዬዋ እያቆላመጠ ልጄ እባክሽ ምን እያረግሽ ነው? ሰራተኛይቱ አንቺ ነሽ ወይስ እርግብናት እያለም እየነገራት ነበር። እሷም ደንግጣ እኔ ሰራተኛ ነኝ ትለዋልሽ ማለት ነው። ሰላምም ደግሞ እሰይ አባ የድጋ ረካቻችን እርግብን አቃጥለህልኝ አላት ትለዋልሽ ማለት ነው። እሱም እየሳቀ ልጆቼ በጣም ናፍቃችሁ የነበረ ከእናንተ ጋር ጊዜ ማሳለፍ እፈልጋለሁ ይላቸዋል ማለት ነው። ወንዱ ልጁም አዎ አባዬ በጣም ስለናፈቀን እንኳን ደህና መጣልን ይሉታል ማለት ነው። ሰላምም ወደ ክላሴ እረፍት ማድረግ አለቤ ብላ ተነስታ ትሄዳለች ማለት ነው። ያህና ቤተሰቦች እስካሁን ድረስ መፍትሄ አልተገኘላትም። እሷም በምርመራ አሳይሻለሁ፣ ልክ አስገባሻለሁ፣ እንደዚህ ፎክረሽ አትቀሪም። ታሪኬን ስለወሰርሽ አንቺ ሀሴት ማለት አይደለሽም እያለቻት ነበር ማለት ነው። የኔን ታሪክ ስለወሰርሽ አንቺ የምታሸንፍ ይመስሎች ከሆነ እንደሆነ ተሳስተሻል። እኔም ውጤቴ ሲመጣ አሳይሻለሁ እያለች እየፎከረች ወታ ትሄዳለች። እንትና ማነች ሀና፣ የሀና ታሪክ እንግዲህ ፎቶና መስቀሏን የወሰደችው እርግብ ነች ማለት ነው። እርግብም እየተናደደች እች ውሻ እኔን እኔንስ። አባዬ ሁለታችሁን ላናገራችሁ እፈልጋለሁ፣ ሀናና እርግብ ይላቸዋል። እሱም ስለ ሀና አባት ልታወራይ ነው ወስ ደግሞ ስለ ራሴ ታሪክ ልጠይቀኝ ነው ትሏለች። እርግብ ማለት ነው እርግብ እንግዲህ አሁን ላይ የተናደደች የተበሳጨች፣ ሌላ ዓለም ላይ ነው ያለችው ማለት ነው። ውድ ቤተሰቦች በቅርብ ቀን የምናውቀው ይሆናል ማለት ነው የምርመራ ጉዳያቸው ከመጣ ውጤታቸው ወይዘሮ ሜላትም አሁን ላይ ያለችበት ሁኔታ አብዞ በሃና በኩል ያለውን ነገር እንትን እያለቻት ነው ማለት ነው። በጣም ከባድ ችግር እየተፈጠረ መሆኑን ሁላችንም እናቃለን። ሜላት አሁን ላይ በሃና ላይ የሃናን ታሪክ ልትቀበለው አልቻለችም። እሱም ደግሞ እባክሽ ሀናን አትጉጃት እንዴት ሜላትን ተፈሪያታለሽ እንዴ? ለዛ ነው እንዴ ዚ ቤት ተቀብ እየመጣሽ ምሰሪው እዛው ለምን ጥቅልል ብለሽ አባትሽን አታስታምሚም ብሏት ነበረ። እሷም ደግሞ አባቴን ማሳከም ግድ ይለኛል ትላለች። ሀናም በዚህ ሰዓት አባቷ ይጠብቀኛል ቶሎ መውጣት አለብኝ፣ የምታናግረኝን አናግረኸኝ ትለዋለች። ሀናም አባቷ መስሏት የመጀመሪያ ቤተሰቦችን አገኘው ልትል ደስ እያላት በደስታ ትፈነጫለች። እርግብም ገብታ የማይሆን የማይሆን እላፊ ቃላት ትናገራታለች። የተናገረቻትም ለምንድን ነው የአንቺ ቤተሰቦች ሳይሆኑ እኔ ነኝ ሀሴት አንቺ አይደለሽም በመባባል ግብ ግብ ይፈጥራሉ። በዛ የተነሳ እንስበሳቸው እራሳቸውን ሁለቱም ሊጎዱ ያችኛዋም ከ ኮሜድኖጋ አጋጭታት እንደሄደች በምስሉ ላይ አይተናል፣ ማለት ነው። እሰይ እንኳንም አጋጭሻት። ተካኒጊ የሀናን ታሪክ ወስዳ የምታሸንፍ መስሏት ነበር። ሀናም እየተበሳጨች እየተናደደች እመኝኝ፣ አለቅሽም፣ በዚህ የሚያልፍ እንዳይመስልሽ እሷም ደግሞ ቦታሽን ማወቅ አለብሽ። ከዚህ በኋላ በልጆቼ መተሻል ለልጆቼ እንደዚህ ብለሽ ስለነገርሻቸው ሀና አድበሽ ብትቀመጭ እመርጥልሻለሁ። ልጆችን ተናገርሽ ማለት እኔ እንዳስሪነትም አልፌ እንደ ልጆቼ አይችሽ ነበር ትላታለሽ ሀናን ሜላት። ሜላትም ደግሞ እንደዛ የዋህ የሆንኩልሽ ለልጆቼ ምንም መጥፎ ነገር መጥፎ ነገር በልጆቼ ላይ ስላላየሁብሽ ነው። አባቷም ደግሞ ከአሴር ጋር እየተጫወተ እሷም ደግሞ ምግብ ይዛ ትሄዳለች ወደ ሆስፒታል። ሆስፒታል ስትሄድ የተፈጠረው ምንድን ነው? የሀና አባት እየተጫወተ ነበር ከአሴር ጋር። አሴር ጋር እንግዲህ ምግብ አዘጋጅታ ስለሄደች አሁንም እየተላፋችሁ ነው እንዴ ትላችኋለች። እሷም በደስታ ቆም ብላ ሳቅትልና፣ ምግቡን በሉ እንብላ፣ በጣም ርቦ ነበር ሀንዬ ይላታል። ሀናም ደግሞ እሺ እንብላ አባዬ አንተሳበላም እንዴ ኧረ እጅህን እንኳ ታጠብ ምን ታደርጋለህ እጅህን ሳትታጠብ ነው እንዴ የምበላው ይለዋል ማለት ነው ካዚር ጋር በጣም ፒስ ናቸው ማለት ነው በነገራችን ላይ ለሀና እንግዲህ ሃና ያለችበት ሁኔታ በጣም ያሳዝናል አሁን ላይ የምርመራ ወረቀቷ እስከሚመጣ ድረስ ምንም ፍንጭት የለም ማለት ነው የሀና ቤተሰቦች እስከተገኙ ድረስ እኛም መጫዋችንን አናቆምም ማለት ነው። ሀና እንግዲህ የቤተሰቦቿ ናፍቆት ሀሳብ መቼ ነው የሚለቀኝ? የኔ ግን ችግር በጣም በዛብኝ፣ መቼ ነው ከዚህ ጉድ እምወጣው? እያለች እርግብም ራሷን እየወቀሰች ምን አይነት ተአምር ነው አክስቴ እዚህ መሀል ያስገባሽኝ? እያለች ራሷን ትወቅሳለች። እርግብ እርግብ እንግዲህ ትንሽ ትራራ ነበረ ማትራ የተሰራው አሁን ላይ እየመከረቻት የጀግና ጀግና የምትሰጣት ወይዘሮ ባዩሽ ናት። ወይዘሮ ባዩሽ እንግዲህ ከሜላት ጋር አብራ ታወራለች፣ ትበላለይ፣ ትጠጣለይ። ሜላት የምታውቀው ታሪክ የላትም። ታሪኳን ኩሉ እንዲያወራቻ ስለ ልጆቿም ታወራታለች። ሀናም እንደዛው ከእነሱ ጋር አብራ ነበረች። ይህን ይመስላል የዛሬ ባለ ታሪካችን። ላይክ፣ ሸር፣ ሰብስክራይብ አድርጉ ባይ